ዋና ዜና የብልጽግና መንግስት በሀገራዊ ምክክር ኮሚሽኑ በኩል የራሱን አጀንዳ ብቻ እያራመደ ነው ተባለም። በኢትዮጵያ ዜጎች ከቦታ ቦታ በነፃነት የመዘዋወር መብት አጣብቂኝ ውስጥ መውደቁን የሰብአዊ መብቶች ኮሚሽን ገለጸም። በኢትዮጵያ ተፈናቅለው በካምፕ ውስጥ የሚገኙት ሰዎች ለረሀብ ሊዳረጉ ይችላሉ ሲል የዓለም ምግብ ድርጅት ደብልዩ ኤፍ ፒ አስጠነቀቀም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቁማንት ሚዲያ ነው። ረስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የብልጽግና መንግስት በሀገራዊ ምክክር ኮሚሽኑ በኩል የራሱን አጀንዳ ብቻ እያራመደ ነው ተባለም። የሀገራዊ ምክክር ኮሚሽኑ ከውልደቱ እስካሁኑ ሰዓት ብልጽግናዊ ነው የሚሉ ወገኖች ኮሚሽኑ የሚያካሄዳቸው መድረኮች በሙሉ የወጉን ማድረሻ እንጂ የሚሰራው የብልጽግናን መንግስት አጀንዳዎችን ማስፈጸም ነው ብለዋል። በመንግስት የተቋቋመውና ገለልተኝነትን ያልተላበሰው ሀገራዊ ምክክር ኮሚሽን የተባለው ተቋም በብልጽግና ለብልጽግና የተመሰረተ ሲሆን ማከናወን ያለበት ተግባራትና መድረስ ያለበት ድምዳሜዎች ቀድመው የተወሰኑለት ናቸው ሲሉ በርካቶች እየገለጹ ይገኛሉ። የብልጽግና መንግስት በምክክር ኮሚሽኑ በኩል ሀሳብ ሊቀይራቸው የፈለጋቸው ሀገራዊ ጉዳዮች በርካታ ቢሆኑም ብሔራዊ ሰንደቅ ዓላማውን እንደሚቀይር ግን በትራንስፖርትና ሎጂስቲክስ ሚኒስትሩ በኩል ይፋ አድርጓል። ሚኒስትሩ በአዲሱ የተሽከርካሪዎች ሰሌዳ ላይ የሀገሪቱን ባንዲራ ላካተትኩት በሀገራዊ ምክክር ኮሚሽኑ ከተያዙት አጀንዳዎች መካከል ባንዲራው አንዱ ስለሆነ ሊቀየር ይችላል በሚል እርግጠኝነት ሰሌዳው ላይ እንዳይካተት ማድረጉን በይፋ ተናግሯል። መጀመሪያ ስናስበው የኢትዮጵያን ሰንደቅ ዓላማ ለማስገባት አስበን ነበረ በዛ መልኩም ሰርተኖ ነበር፣ የመጀመሪያውን ድራፍት። አሁን እንደምታውቁት ሀገራችን ብሔራዊ ምክክር ላይ ነው ያለችው። አንዱ የብሔራዊ ምክክር አጀንዳ ሰንደቅ ዓላማ ነው፣ አይደለም ሰንደቅ ዓላማ ምልክት፣ አርማዎቹ ላይ ነው። ስለዚህ አሁን ይሄ ሰሌዳ ለረጅም ዓመት እንዲያገለግል ነው የምንፈልገው፣ እና በኋላ ወደ ቀልባችን የምንመጣ በብሔራዊ ምክክር አሁን ያለው የሰንደቅ ዓላማ ቅርጽና መልክ ቢቀየርስ እንግዲህ ኢትዮጵያ ሕዝብ ነው ምክክር የሚወስኑ እና እናውቅም እና ዛሬ ላይ ሆነ። ስለዚህ ጊዜያዊ ሰሌዳ እንዳይሆንብን ዛሬ ሁለት ሚሊዮን አስመርተን ቀይረን በነጋታው ምክክሩ ሌላ ውጤት ቢመጣ ብለን እሱ እሱን ትተነዋለን። አዲሱ የተሽከርካሪዎች መለያ ሰሌዳ ላይ ባንዲራው ቢካተት ባይካተት የሚያመጣው የትርጉም ለውጥ የለም የሚሉ አስተያየት ሰጪዎች በበኩላቸው፣ ሚኒስትሩ ስለ ባንዲራው ለመካተት ያቀረቡት ምክንያት ግን ብልጽግና ባንዲራውን በምክክር ኮሚሽኑ በኩል ለመቀየር እንደወሰነ አመላካች ነው ብለዋል። የምክክር ኮሚሽኑ በመንግስት ተቋቁሞ በመንግስት በጀትና መመሪያ የሚሰራ ተቋም በመሆኑ የብልጽግና መንግስት በራሱ ጊዜ በቀጥታ መቀየር የሚፈልጋቸውን ጉዳዮች ከመቀየር ይልቅ ይህን ኮሚሽን አቋቁሞ ከህዝብ የመጡ ግፊቶች ናቸው በሚል ለመቀየር ማቀዱ ገና ከጅምሩ የታወቀ ነው ተብሏል። ሀገራዊ መግባባትን ለማስፈናው የተቋቋምኩት የሚለው ኮሚሽኑ በመንግስት ተቋቁሞና በመንግስት በጀት እየሰራም ገለልተኝነት የሚባለውን የሀገራዊ መግባባት መርህ የጣሰ ነው ሲሉ በርካታ ፖለቲከኞች ገና ከጅምሩ ሲቃወሙት እንደነበርም አይዘነጋም። ህብረ ብሔር ፌዴራሊዝሙን ከማሳደግ አንጻር የሚቀርቡ አጀንዳዎችን ለመያዝ የሚሳቀቀው ሀገራዊ ምክክር ኮሚሽኑም በሀገሪቱ ጠመንጃ አንግተው እየተዋጉ ያሉ አካላትን ሳያነጋግር አጀንዳ ስብሰባውን ጨርሶ በቅርቡ አራት ሺ ተሳታፊዎችን በማወያየት ውጤቱን ለተወካዮች ምክር ቤት አቀርባለሁ ማለቱ ተሰምቷል። የብልጽግና መንግስት በጠቅላይ ሚኒስትር አብይ አህመድ በኩል የሚሰብከውን የመደመር ልሙጥ ፖለቲካ መሰረት አድርጎም የህብረ ብሔር ፌዴራሊዝም ስርዓቱን በቀድሞ ክፍለ ሀገር ለመቀየር ሲል አገራዊ ምክክር ኮሚሽኑን መመስረቱን በርካቶች ይናገራሉ። ሀገራዊ ምክክር ኮሚሽኑ በተለያዩ መድረኮች የቀረቡለትን አጀንዳዎች በማጠቃለል ሰበብ የብልጽግና ካድሬ የሆኑ ወይም ቀድሞ የተዘጋጁ ሰዎች መንግስት በሚፈልገው መንገድ አጀንዳዎችን ማጠቃለያ መድረክ ላይ እንዲያነቡ በማድረግ ብልጽግናዊ ተልእኮውን ሲወጣ መቆየትም ይታወቃል። አንዳንድም የኮሚሽኑ መሪዎች በተለያዩ አጀንዳዎች ዙሪያ ቀድሞ የአጀንዳው ባለቤት የሆኑ ወገኖችን በማግኘት የማግባባትና የማለሳለስ ስራዎችን ሲሰሩ ተስተውለዋል የሚሉ ወገኖች በርካታ ናቸው። በርካታ አጀንዳ ያቀረቡ ወገኖች ኮሚሽኑ ተቀብሎ በማስተናገድ ረገድ ችግር ባይኖርበትም ያቀረብናቸውን አጀንዳዎች ግን እርስ ወደሚፈልጋቸው ነጥቦች እያጠጋጋ ነው የያዘው ብለዋል። በኢትዮጵያ የዜጎች ከቦታ ቦታ በነፃነት የመዘዋወር መብት አጣብቂኝ ውስጥ መውደቁን የሰብአዊ መብቶች ኮሚሽን ገለጸው ም የኢትዮጵያ ሰብአዊ መብቶች ኮሚሽን ከባለፈው ዓመት 2017 ሚያዝያ ወር ጀምሮ እስከ መስከረም ወር 2018 ዓ ም በሀገሪቱ በግጭት አውድ ውስጥና ከግጭት አውድ ውጭ ባሉ አካባቢዎች ያደረግኩት ባለ የዳሰሳ ጥናት ሰዎች ከቦታ ቦታ የመዘዋወር ነጻነት ከፍተኛ ችግር ውስጥ መውደቁን አረጋግጫለሁ ብሏል። ተቋሙ ነዋሪዎችን፣ የአይን ምስክሮችን፣ የተጎጂ ቤተሰቦችንና የሚመለከታቸውን የመንግስት አካላት በማነጋገር አደረግኩት ባለው የዳሰሳ ጥናት የአማራ፣ ኦሮሚያ፣ ቤንሻንጉል ጉምዝና ጋምቢላ ክልሎች ከፍተኛ የሰብአዊ መብት ጥሰቶች የሚፈጸምባቸውና የሰዎች ከቦታ ቦታ በነፃነት የመንቀሳቀስ መብት የተገደበባቸው አካባቢዎች ናቸው ሲለይቱ አስቀምጧል። ባለፈው አመት 2017 ዓ.ም ላይ ባቀረብኩት አመታዊ ሪፖርት ከቦታ ቦታ የመዘዋወር ነጻነት በበጀት አመቱ አሳሳቢ ሆኖ መቀጠሉን ጠቅሼ ነበር ያለው ይሰመቆም፣ የዛሬው መግለጫ በድጋሜ ለማውጣት የተገደድኩት ሁኔታው ከመሻሻል ይልቅ እየተባባሰ በመሄዱ የሚመለከተውን አካል ለማሳሰብ ነው ሲል ገልጿል። ክትትልና ምርመራ በተከናወነባቸው ቦታዎች በተለይም በአማራ፣ በኦሮሚያ፣ በቤኔሻንጉል ጉምዝና በጋምቤላ ክልሎች በሚጣሉ የሰዓት እላፊ ገደቦች፣ የመንገድ መዘጋት ትዕዛዞችና እርምጃዎች እንዲሁም በመንገድ ላይ በሚደርሱ ጥቃቶች፣ እገታዎች፣ የንብረት ዝርፊያዎችና ውድመቶች የሰዎች ከቦታ ቦታ የመዘዋወር ነጻነት መብት አደጋ ላይ ወድቋል ሲል ኢሰመኮ ቃል በቃል ተናግሯል። በአማራ ክልል በተለይም በምዕራብ ጎንደር ለሚፈጸሙ እገታዎች፣ ዝርፊያዎችና የንብረቱ ውድመቶች የቅማንት ታጣቂዎች ተጠያቂ እንደሆኑ የአካባቢው መንግስት ባለስልጣናት ነግረውኛል ያለው ይሰመኮም መንግስት የቅማንትን ታጣቂ ለመምታት በሚል ወደ መቃ ቀበሌ ገብቶ ንጹሐንን እንደጨፈጨፈን በጨረፍታ ጠቁሟል። ኢሰመኮ በማዕከላዊ ጎንደር ጭልጋ ወረዳና በምዕራብ ጎንደር መተማ በአካባቢው ባለስልጣናትና ፋኖ በተባለው ታጣቂ ኃይል በተደጋጋሚ ዘርተኮር ጥቃት እየተፈጸመ እንደሚገኝና መረጃው እንዳይወጣ ቴሌና መብራት ኃይል በትብብር መብራትና የስልክ ኔትወርክ በማጥፋት በወንጀሉ እየተሳተፉ ነው በሚል ተደጋጋሚ ቅሬታ እንዳቀረቡ የሚናገሩት የቅማንት መብት ተሟጋቾች በበኩላቸው ተቋሙ ከህዝብና ከተጎጂዎች የመጣለትን መረጃ ወደ ጎን በመተው ከአንድ አቅጣጫ የደረሰውን የጥላቻ መረጃ ብቻ በመግለጫው አካቷል ሲሉ ቅሬታ አቅርበዋል። አቤቱት አቅራቢዎቹ አክለውን በቅማንት ቀጠና የሚፈጸሙ ዘር የተኮር ጥቃቶችን በሙሉ ለኢትዮጵያ ሰብአዊ መብቶች ኮሚሽን በየጊዜው ሪፖርት እንደሚያደርጉና አንድም ቀን አጥጋቢ ምላሽ ተሰጥቷቸው እንደማያውቅ እንደውም ጽንፈኞች የሚሰጡትን መረጃ ብቻ ተቀብሎ መግለጫ እንደሚያወጣ ከዚህ በፊትም በተደጋጋሚ አሳይቷል ይላሉ። በኢትዮጵያ ተፈናቅለው በካምፕ የሚገኙት ሰዎች ለረሃብ ሊዳረጉ ይችላሉ ሲል የዓለም ምግብ ድርጅት ደብልዩ ኤፍፒ አስጠነቀቀም። የተባበሩት መንግስታት የምግብ ድርጅት ደብሊዩ ኤፍፒ ዛሬ ባወጣው ሪፖርት በኢትዮጵያ ተፈናቅለው በ27 መጠለያ ካምፖች ለሚገኙ 7800 ሰዎች ሲቀርብ የነበረው የምግብ እርዳታ ከ60 በመቶ ወደ 40 በመቶ ሊቀንስ መሆኑን ገልጿል። ይህም እያንዳንዱ ተረጅ በቀን የሚያገኙ የካሎሪ መጠን ከ1000 ያነሰ ስለሚወል ለረሃብ ሊጋለጡ ይችላሉ ሲል የደብሊዩ ኤፍፒ ሪፖርት አመላክቷል። ባለን አቅም ሁሉንም ስደተኞችና ተፈናቃዮች ለማዳረስ ብዙ ብንጥርም ባለን የገንዘብ እጥረት አቅርቦታችን መቀነስ ግዴታ ሆኖብን የማይመረጡ ምርጫዎችን እየመረጥን ነው ሲሉ በኢትዮጵያ የደብሊዩ ኤፍፒ ዳይሬክተር ተናግረዋል። አሁን እየተወሰደ ያለው የምግብ እርዳታ መጠን ቅነሳ ህጻናትን ለረሃብ ዳርጓል፣ እናቶችም ማዕድ እንዲዘሉ ግድ የሚል ነው ተብሏል። ችግሩን እየገለጸ ያለው የተባበሩት መንግስታት የምግብ ድርጅት ደብልዩ ኤፍ ፒ በመጻያኑ ስድስት ወራት የሰብአዊ ረዴቱን ስራ ለማከናወን የሚያስችል 230 ሚሊዮን ዶላር ድጋፍ እንደሚያስፈልገው ተናግሯል። ይህ ገንዘብ አስቸኳይ የማይገኝ ከሆነ ድርጅቱ በኢትዮጵያ ለሚገኙ ሁሉም ስደተኞች የሚያቀርበውን የምግብ ድጋፍ ሊያቆም እንደሚችል ገልጿል። ድርጅቱ የገጠመው የበጀት እጥረት በሚያከናውናቸው በሁሉም አይነት የድጋፍ መስኮች ላይ ችግር እንደፈጠረበት ገልጿል። አሁን በእጁ ላይ ያለው በጀት በመጪው ታህሳስ ሙሉ በሙሉ ይጠናቀቃል። ያለው የተባበሩት መንግስታት ድርጅት ደብሊኤፍፒም ተጨማሪ በጀት ካልተገኘ አሁን እየረዳቸው ያሉ ከአንድ ሚሊዮን በላይ ህፃናት እርጉዞችና የሚያጠቡ እናቶች ቶች ሳይቀሩ ለከፋ ጉዳት መዳረጋቸው አይቀርም ብሏል። የተባበሩት መንግስታት የምግብ ድርጅት በኢትዮጵያ ለሚገኙ ይገኙ ተረጂዎች የሚያቀርበው ሰብአዊ ድጋፍ በሀገሪቱ በነገሰው ስርዓት አልበኝነት ምክንያት በታጣቂዎች እንደሚዘረፉና በመንግስት ባለስልጣናት ጭምር ከተረጂዎች አፍ እየተነጠቀ ለሽያጭ ሲቀርብ እንደነበር በአንድ ወቅት ተቋሙ ይፋ ማድረጉ አይዘነጋም። ደብል ኤፍ ፒ ከገጠመው የድጋፍ እጥረት ባሻገር ሰብአዊ ድጋፎችን ለተጎጂዎች ለማዳረስ ከቦታ ቦታ ሲንቀሳቀስ በመንግስትና በታጣቂዎች መካከል በሚደረጉ የተኩስ ልውውጦች ሆን ተብሎም ይሁን በጥንቃቄ ጉድለት በሰራተኞቹ ላይ ጥቃት እንደሚፈጸምም ይታወቃል። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።